ሰላም ሰላም እንዴት ናችሁ? ውድ የዩቲውብ ቤተሰቦች ባላችሁበት ሁሉ ሰላማችን ይብዛልኝ። ይህ ሁለገብ ቱቶር የዩቲውብ ቻናል ነው። በዚህ የዩቲውብ ቻናል የሚለቀቁ የአማርኛ እንግሊዝኛና የሂሳብ ትምህርቶች ይኖራሉ። እንግዲህ በአብዛኛው አሁን የአማርኛና እንግሊዝኛ ትምህርቶች ነው ተደራሽ እያደረግን የሚገኘው። አሁን ግን በዋናነት ከመስከረም ወይም ደግሞ ከ2017 ጀምሮ ባለው ጊዜ የአማርኛ ትምህርቶችን ነው እያደረስኩ የምገኘው ለእናንተ ማለት ነው እና ያው አማርኛ ማወቅ የምትፈልጉ በደንብ ራሳችሁን ማዳበር የምትፈልጉ ተማሪዎች እዚህ ጋር ከጅማሬው እስከ ፍጻሜው ጀምራችሁ እንድትከታተሉ ከፊደል ቆጠራ ጀምሮ እስከ ቃላት ምስረታ ድረስ እስካሁን እለት ድረስ ደርሰናል ማለት ነው። ቀጣይ ደግሞ በአረፍተ ነገር ምስረታ እና በተለያየ የቃላት አመሰራረት ዘዴዎች የመሰረትን እንቀጥላለን ማለት ነው። ለዛሬው ያመጣሁላችሁ የአማርኛ የፊደል ዝርያ በአ የሚጀምሩ የአማርኛ ፊደሎች ተጸገብረው ወይም ደግሞ ተጣምረው ባለ ሦስት ፊደላቶችን እንመሰርታለን ማለት ነው። መጀመሪያቸው አ ሆኖ፣ ከዛ ግን በተለያዩ ፊደላቶች ቅንጅት አረፍተ ቃላቶችን እንመሰርታለን ማለት ነው። ስለዚህ ከጅማሬው እስከ ፍጻሜው በጽሞና እንድትከታተሉ ለወዲሁ ለማሳሰብ እወዳለው። ስለዚህ እንጀምር፣ እስኪ የመጀመሪያው ምንድን ነው? በአ የሚጀምረው አመ ድ ይላል አመድ ይላል የመጀመሪያው ቃል። ከዛ በመቀጠል ደግሞ አ ሸዋ አሸዋ ይላል። አሸዋ በጣም አሪፍ ከዛ አ ሲ አሲ ድ አሲድ ይላል እሺ። አመ አመ ል ተመልክቷቸው፣ የፊደል አቀራረጹን በደምብ ይሁትማ እንዴት እንደሆነ በተለይ አማርኛ ለመጻፍ እንቸገራለን የምትሉ አብዛኛው የአማርኛ ችግር መጽሐፍና ማንበብ ላይ ነው አደለ? ስለዚህ መጽሐፉን እዚ ጋ ማንበቡን፣ መጽሐፍ ሁለቱንም እያያችሁ መሄድ ትችላላችሁ። አመሸ ይላል። ተመልክቷት፣ አን እንዴት እንደሚጽፋት ማለት ነው። አ ከዛ ዳ ዳን፣ ተመልክቷት፣ ርን እንዴት እንደጻፍኳት ተመልከቱ። አዳር ከዛ አሁንም አመን ተመልከቱ፣ እንዴት እንደምትቀረጽ ማለት ነው። አመ ል አመል ይላል። በቃ እያንዳንዱ ነው። እዚ ጋ አማርኛ መጽሐፍና ማንበብ ሁለቱን የሚቻልበት መንገድ ነው ይሄ። ከዛ አ ባ ል አባል ይላል አባል። እሺ ከዛ በመቀጠል አሁንም አደለ አደለ ብለን ስንጽፍ በዚህ መልኩ እናስቀምጣለን። ከዛ አ ገ ደ አገደ ይላል። ከዛ በመቀጠል አሁንም አ አደ አደነ አደነ አደነ። ተመልከቱ እንዴት እንደጻፍኳት። አጠረን ደግሞ ተመልከቱ። አጠጠን ተመልክቷት። ይህ ረ ደግሞ ረ አጠረ ተመልከቱ። እሺ ከዛ አፈሰ አፈሰ ልክ አፈሰ ከዛ አረ ሰ አረሰ እንጃ ከዚህ በላይ መጻፍና ማንበብ ለመቻል እድል እንጃ ራስ እንትን ለማለት ሳይሆን ጀስት በቃ በደንብ ስለሚያሳይ እያንዳንዷን ቀረጻ አደገ እንደዚህ አድገ እንጽፋለን ማለት ነው። ወደ ሁለተኛው ገጽ ስንሸጋገር አለም አለም የሚባል የሰው ስም አለ። አለም ተማሪ የዓለም ማስታወስ አለም ይላል። ከዛ አለቀ አለቀ ይላል። ደግሞ ይህንኛው ከዛ አበ አበበ አበበ። ከዛ ደግሞ አበ አበባ አበባ እንላለን። ከዛ በመቀጠል አባ አባ አባት፣ ይቅርታ አባት ብለን ስንጽፍ እንደዚህ እንጽፋለን። እሺ አሁንም ከዚህ በመቀጠል አጎት፣ አጎት፣ አጎት ብለን ስንጽፍም በዚሁ መልኩ ነው። እሺ ከዛ ደግሞ አያት ብለን እንጻፍ። አያት ወይም አያት ሁለቱንም ያስኬዳላል። አያት ከዛ አጭጭን ተመልከቱ፣ እንዴት ነው የሚጽፋት? ጭ ብዙ ጊዜ ተማሪዎች ይቸግራቸዋል ለመጻፍ። አጭር በዚህ መልኩ እንጽፋለን። ከዛ አዳም፣ አዳም ከዛ አ አደም፣ አደም ብለን በዚህ መልኩ እንጽፋለን። አዳም፣ አደም በሙስሊምና በክርስቲያን የሚጠራ የመጀመሪያው አባት ነው። አዳም በሙስሊም ደግሞ አደም። እሺ፣ ከዛ አስም አስም ብለን ስንጽፍ እንደዚህ ነው የምንጽፈው። ከዛ በመቀጠል ደግሞ አወቀ አወቀ አወቀ። እሺ፣ ከዛ አን ተመልከቱ፣ ገር አገር ብለን ስንጽፍ እንደዚህ ነው የምንቀርጸው። ከዛ ደግሞ አ አበሰ አበሰ ብለን ስንጽፍም እንደዚሁ በዚሁ መልኩ ነው የምናስቀምጠው። ከዛ ማን ነው የመጨረሻው አካል አካል ብለን ስንቀርጽም እንደዚሁ እናስቀምጣለን ማለት ነው። ስለዚህ ለዛሬ የነበሩን ትምህርቶች እነዚህን ይመስላሉ። ቀጣይ በሌላ ቪዲዮ እስክንገናኝ እስካሁን ያየናቸውን ቪዲዮዎች በጽሙና ተከታትላችሁ ያሰባችሁትን ነገር እንድታደርጉ እኔም የበኩሌን አስተዋጽኦ አድርጋለሁ። እናንተ ደግሞ እንግዲህ መቼስ ለእናንተ ተብሎ ሲለቀቅ አለማየት ምንድነው? ራስ መጉዳት ነው የሚሆነው አይደል? ስለዚህ እንድትከታተሉ የመጨረሻ ማሳሰቢያ ነው የሚሆነው። ለዛሬ የነበረን ትምህርት እዚህ ጋ ይበቃናል። ቀጣይ በሌላ ቪዲዮ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛልኝ። መልካም ጊዜ መልካም ትምህርት ይሆንላችሁ። ሀሳብ አስተያየት ካላችሁ ሀሳቦቻችሁን በስልኮቻችን ማስቀመጥ ትችላላችሁ። ኮሜንት ላይም እንደዚሁ ማሳወቅ ትችላላችሁ። በድጋሜ መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ ባይ።